እኔ እንኳን ዲያቆን ነበርኩና አንድ ቀን ከቅዳሴ ወጥቼ ወደ ቤት እያመራሁ የአንተን ቪዲዮ ቲክቶክ ላይ ሳይ እንትን ፍጡር አምልካችሁ እንትን ጀነተን እንዳታስባስተል በቃ ሰውነቴ ሾክድ ነው ያደረገው በቃ ምንም ማውራት አልቻልኩም ድዝዝ ነው ያልኩብህ ማሻአላ ማሻአላ ከዛ በቃ ማጣራት ጀመርኩ በተለይማ ከስራ መጥቼ ምናምን ነገር ብቼን መቀመጥ አልቻልኩም። ብቼን ከተቀመጥኩማ በቃ ላብድ ነው ደርሰው እና ሳጣራ መጠየቅም ጀመርኩ ብዙ ሰው ምናምን እና ከእኔም ወገን ያሉትን እዛ ውስጥ ቄሶችን ምናምን ስጠይቅ አላ በቃ እንደ መናቅ ምናምን ነገር አለ። ሁሉም ነገር እንትን ድፍንፍን ነበር ያደረጉብኝ። እኔ የአንተን ቪዲዮ እየተከተልኩ ያው እዚህ ደርሻለሁ ለሐለ ማሻአላ አላህ አክበር አላህ አክበር አላህ አክበር እኔንም ለአንተ የሂዳያ ሰበብ አላህ ስላረገኝ አልহামዱሊላህ አልহামዱሊላህ አልহামዱሊላህ ማሻአላ አላህ ይቀበል አድርግልን እንግዲህ አንተ ማለት እንደተወለደ ጻነ እንደተወለደ ሕፃን ከአጢአትህ ንጹህ ነው አይደል? የተወለደ ሕፃን ምንም አጢአት የለበትም። እና አንተ በቃ አጢአት የሌለብህ ንጹህ ያለ ባሪያ አሁን ላይ ደዋ አድርግልለን ማለት ነው። እና አላህ ይቀበልህ ኢንሻላህ። ብዙ ነገር ከአንተ እንጠብቃለን። ዲያቆን ከነበርክ ዲያቆን ከነበርክ ማለት ድቁና ተቀበለ ነው ወይስ ሚስጥር አይተሃል? ኧረ ቀዳሽ ነበርኩ። ሰሞን አለኝ። ሰሞን አለህ። ማሻአላህ ምንድን ነው ማለት ደብረ አባይ ነው? ሰረር ኩላ ነው የምትቀድሰው? የነበረው ደብረ አባይ ነው እንጂ የተማርኩት ማሻላ ሰረር ኩላ እኮ ያቀትም ደብረ አባይ ከተማር ደብረ አባይ ነው። ኦኬ ማሻአላ አላህ አክበር። እና ግ ሰዓታትና ቅዳሴ ትችላለ ማለት ነው? የድቁና መስፈርታትን እንዳለ ሙሉን አሟልቼ ነበረ። ማሻአላ እሺ እንትም እዚህ ዜማ ቤት እስከምን ድረስ አለ? እኔ አሁን ለምሳሌ እስከ መስተጋብ ድረስ